ሰላምታችን በእያላችሁበት ይድረስ፣ የተወደዳችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር የሀና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁኑ ነው። ቀዳሜ ወዳደረግነው ዜና አልፋለሁ። በአንዳንድ የሀገሪቱ አካባቢዎች እየተፈጠረው ያሉ አለመግባባቶችን በመፍታት በኩል የሃይማኖት አባቶች ሚናቸውን ሊወጡ ይገባል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሶስተኛውን የሰላም ጉባኤ ሰኔ አራትና አምስት በባህር ዳር ያካሂዳል። ራሄል ደምሰው ዝርዝሩን ይዛለች። የኢትዮጵያ ሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሰኔ አራትና አምስት የሚያካሄደውን ሶስተኛውን ሀገር አቀፍ የሰላም ጉባኤን አስመልክቶ ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ የሰላም ጉባኤው የሚካሄደው በአንዳንድ አካባቢዎች እየተፈጠሩ ያሉ አለመግባባቶችን ለመፍታት ነው ብለዋል። የሰላም ጉባኤ ዋና ዓላማው እንደሚታወቀው በሀገራችን አንዳንድ አካባቢዎች እየታዩ ያሉ ወይም እየተፈጸሙ ያሉ አለመግባባቶች እና ግጭቶችን ለማስቆም ና ሰላምን ለማስፈን የሚደረገውን ሁለንተናዊ ጥረት የማገዝ አንዱ እና ዋነኛው መንገድ ተደርጎ ይወሰዳል። ሌላው ዋና ዓላማ የሀገር ሽማግሌዎች ና ሃይማኖት ተቋማት መሪዎች የእርቅ ና የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ጥሪ ማቅረብም፣ እንደገና እየሰሩ ላሉትም ደግሞ ስራቸውን ማገዝ ላይ ያለመ ነው ማለት ነው። ጉባኤው የአብሮነት መድረክ እንደሆነ የገለጹት ቀሲስ ታጋይ በጉባኤው የሃይማኖት ተቋማት መሪዎች፣ የሀገር ሽማግሌዎች፣ አባገዳዎችና የመንግስት ተቋማት ኃላፊዎች ይታደሙበታል ብለዋል። በዚህ ሀገር አቀፍ የሰላም ጉባኤ ላይ ሁለት ዋና ዋና መድረኮች የሚካሄዱ ይሆናል። አንደኛው የፓናል ውይይት ነው። ከአራት መቶ በላይ ተሳታፊዎች ከሁሉም ክልሎች የሰላምና ፀጥታ ኃላፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪዎች ሁሉ ይሳተፉበታል ተብሎ የሚጠበቅ ነው። ሰኔ አምስት ማለት ሀሙስ በባህር ዳር ስቴዲየም በአማራ ክልል ከሚገኙ ሁሉም ዞኖች የተወከሉ ወኪሎቻቸውን ከሁሉም የአማራ ክልል ዞኖች እንዲገኙ ጥሪ ተላልፈዋል። በሶስተኛው አገር አቀፍ የሰላም ጉባኤ ይሳካ ዘንድ እንዲሁም በሰላም ግንባታው ስራ ላይ ልዩ ልዩ አስተዋጽኦ ያደረጉ ላበረከቱ አካላት የምስጋናና የእውቅና ሰርተፊኬት ወይንም ስጦታ ይበረከትላቸዋል ተብሎ ይጠበቃል። ጉባኤው ዓላማውን እንዲያሳካ ሁሉም ትብብሩን አጠናክሮ ሊቀጥል እንደሚገባም ዋና ጸሐፊ ቀሲስ ታጋይ ታደለ መልእክት አስተላልፈዋል። የሰላም ጥሪው እንዳይደናቀፍ ከመንግስትም፣ ከተፎካካሪ ፓርቲ፣ ከሌሎችም አካላት ከሚዲያ አካላት በተለይ ለዝግጅቱ በቂ ጊዜና ትኩረት በመስጠት ዝግጅቱን እንዲጠናቀቅ ማድረግ ከአባቶች ከመሪዎች ከመጋቢዎችና ከሚመለከታቸው አካላት ከቤተ እምነት መሪዎች እንጠብቃለን ማለት ነው። አንደኛው አንደኛውና ሁለተኛው ሀገር አቀፍ የሰላም ጉባኤ ከዚህ ቀደም በተለያዩ ዝግጅቶች በጅማና በድሬዳዋ ከተማ መካሄዱም ይታወሳል። ማህበረሰቡን አሳታፊ ያደረገ ዘላቂ ሰላምን የሚያረጋግጥ ስራ እየተሰራ መሆኑን የደብረ ብርሃን ከተማ አስተዳደር አስታወቀ። የከተማዋ ነዋሪዎች በበኩላቸው ከተማዋ ደህንነቷ የተጠበቀ እንዲሆን ለማድረግ የበኩላቸውን እንደሚወጡ ተናግረዋል። በከተማ አስተዳደሩ ምዬ ምኒልክ ክፍለ ከተማ ቀበሌ የቀበሌ መዋቅሮችን ያካተተ ህዝባዊ ውይይት ተካሂዷል። ብርቱካን ማሞ ህዝባዊ መሰረት ያለው ሰላም የጸና ይሆናል። ለዚህ ደግሞ ባለቤት የሆነውን ህዝብ አጋር ማድረግ ኃላፊነት መስጠትና በቅርበት አብሮ መስራት ያስፈልጋል። በደብረ ብርሃን ከተማ እምዬ ምኒልክ ክፍለ ከተማ የሚገኙ ነዋሪዎችም ሰላም የሁሉም መሰረት በመሆኑ አጋር በመሆን እየሰራን እንገኛለን ብለዋል። የህብረተሰቡ አጋርነት ከሌለ ሰላም ሊኖር አይችልም። ሰላም መኖር ያለበት ሁላችንም ስንሳተፍና የሰላሙ አጋር ስንሆን ነው። ሀገር እንደዚሁ ዝም ብሎ አይመራም። ሲመራ በማህበረሰብ ነው። ትልቁ ክንፍ ማህበረሰቡ ነው። እኛ ሁን ለምሳሌ እንደዚህ በየድሩም ላይ ስብሰባን በምንም በእያንዳንድ ስብሰባ ሲደረግ ስለ ሰላሙ ምንጊዜም እንናገራለን። ምንጊዜም ደግሞ ይጠብቃል። ሁሉም የየራሱ አለው፣ አደረጃጀትም መሪም አለው። በየመሪው ይጠብቃሉ ማለት ነው። በየደጁ መብራት መውጣት፣ በየተራ መጠበቅ፣ ከፖሊስ ጋራ ከታጣቂው ጋራ አብሮ እየዞረ እገዛ ማድረግ ያለበት ነው ብዬ ወስዳለሁ። ምክንያቱም ይሄ ሰላም የሁላችንም ስለሚሆን ማለት ነው። በከተማዋ እምዬ ምኒልክ ክፍለ ከተማ በሚገኙ በሁሉም ቀበሌዎች ሰላም ላይ ያተኮረ ውይይት ከህዝቡ ጋር ተደርጓል። በከተማዋ አንበርት ላይ የሚገኘው የእምዬ ምኒልክ ክፍለ ከተማ ካሁን በፊት የማጭበርበር የማታለል ወንጀልን ጨምሮ እገታና የተቀ ቅናጄ ዝርፊያ ይፈጸም ነበር። ከህብረተሰቡ ጋር በተደረገ ተደጋጋሚ ውይይት የአካባቢውን ሰላም ማጽናት መቻሉን የክፍለ ከተማው ዋና ስራ አስፈጻሚ ሰራዊት በዛ ተናግረዋል። በፊት ላይ ወንጀለኛን አሳልፎ ከመስጠት አኳያ ችግሮች ነበሩ። በቅርብ ጊዜ ግን ማህበረሰቡ ራሱ አንደኛ የመረጃ ምንጭ ነው፣ መረጃ ይሰጣል፣ ወንጀለኛን ያጋልጣል፣ አሳልፎ ይሰጣል፣ ተባባሪ አይደለም። ሁለት አካባቢውን በብሎክ ተደራይቶ እየጠበቀ ያለበት ነባር ሁኔታ ያለው። በክፍል ከተማችን 95 ብሎኮች አሉ። በእነዛ 95 ብሎክ ውስጥ የተራጀ ማህበረሰብ አለ። ያ ማህበረሰብ አካባቢውን እየጠበቀ ያለበትና ለሰላሙ ዘብ የቆመበት ሁኔታ ነው ያለው። ዘረፋ፣ እገታና ሌሎች ወንጀሎች መበራከት የከተማዋን ሰላማዊ እንቅስቃሴ ሲያውቅ ቆይቷል። የወንጀሎቹ መበራከት የኢንቨስትመንት እንቅስቃሴው ላይ አሎታዊ ተጽዕኖም ነበረው። የከተማ አስተዳደሩ አመራሮችና ነዋሪዎች በተቀናጀ መንገድ በመስራታቸው ግን ወንጀለኞችን በቁጥጥር ስር መዋልና ወንጀሉን መቀነስ ተችሏል ያሉት የከተማ አስተዳደሩ ምክትል ከንቲባ ወርቅ አለማው ኮስትሬ ናቸው። የባለፉት ውይይቶቻችን ውጤታማ ነበሩ። በውጤታቸውም ትናንት ከነበርንበት ድክመት መውጣት ችለናል። አሁን ከዛ በኋላ ደግሞ መሀል ከተማው ላይ ችግር የሚፈጥሩትን ሰው ወጥቶ እንዳይገባ የሚያደርጉትን ደግሞ የበለጠ በተለመደው ወይም ከማህበረሰቡ ጋር ውይይት በማድረግ መንግስትም አቅሙን ተጠቅሞ ይህን የማስተካከል የማጥፋትም ጭምር ስራ እየሰራ ነው የምንገኘው። ይሄ ውይይት ለእኛ ፋይዳው በጣም ትልቅ ነው። አንደኛ ማህበረሰቡ እኔ ባለቤት ነኝ የሚለውን ስሜት እንዲይዝ ያደርገ። ሁለተኛ ከባለቤትነት አልፎ በተግባርም መንደሩን ይጠብቃል፣ ወጥቶ ይጠብቃል። በሶስተኛ ደረጃ ሞ ጸጥታውን ይደግፋል። ባለው በቁሳቁስ ሊደግፍ ይችላል፣ በገንዘብ ሊደግፍ ይችላል፣ በእውቀቱ ሊደግፍ ይችላል፣ በሌሎቹም ማለት ነው። ማህበረሰቡ በሁሉም መስክ ላሳየው ድጋፍና አጋርነት ምስጋና ቀርበዋል። የሰላምን ዋጋ የተረዳ ማህበረሰብ በመኖሩ የፕሮጀክት ስራዎችን በአግባቡ ለመፈጸም መቻሉን የሲያደብርና ዋይ ወረዳ አስተዳደር ገለጸ። የሰሜን ሸዋ ዞን አስተዳደር የስራ ኃላፊዎች በወረዳው በመገኘት የፕሮጀክቶችን አፈጻጸም ተመልክተዋል። የበላይ ተስፋዬን ዘገባ ስንታየው ኃይሎት ታቀርበዋለች። ፈታኝ በሆነ የጸጥታ ችግር ውስጥ ሆኖ ሕዝብ የሚያነሳቸውን ጥያቄዎች ማድመጥና እነዚያንም ለመመለስ እየሰራ እንደሆነ ነው የሲያ ደብርና ዋዩ ወረዳ አስተዳደር ያስታወቀው። የወረዳ ዋና አስተዳዳሪ ዶሱ ምክሪያ ሕዝብን የማደራጀትና ና የሰላም አምባሳደር ማድረግ መቻሉንም ነው የተናገሩት። ይህን የጸጥታ ችግር ነው ስንቋቋም ሕዝብ የማደራጀት የማወያየት፣ ወደ መንግስት እንዲመጣ የማድረግ ስራ ነው የሰራ ነው። ወረዲ የሲያ ደብርና ዋዩ ወረዳ ሕዝብ የሰላም አምባሳደር ነው። ስንሰራ እነሱን እያማከርን ነው የምንሰራው። ማህበረሰቡን እያማከርን እየጠየቅን ከዚህ በፊት የነበሩ ጥፋቶች ምንድን ናቸው፣ ቀጣኛ ምን ማረም አለብን? እያለን እያስተካከልን ነው እየሰራን ያለ ነው። እየተሰራ ባለው ተግባርም በመንግስትና በህዝብ መካከል መተማመን መፈጠሩን ነው ዋና አስተዳዳሪው የጠቀሱት። ማህበረሰቡ በስራው አምኗል። በስራው ስላመነም አመራሩ ህዝቡ በጋራ ሆነን ይህንን ልማት እያለማን ያለ ነው። ቀጣይም እነሱን እያማከርን በጋራ ሆነን የምንሰራበት ሁኔታ ይፈጠራል። በዞኑ ሰላምን በዘላቂነት ከማስቀጠል ጎን ለጎን የተጀመሩ የልማት ስራዎች እንዲጠናቀቁ በትኩረት እየተሰራ ነው ብለዋል። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየው በባለፉት አመታት ተጀምረው የቆሙ ፕሮጀክቶች እንዲጠናቀቁ ከማድረግ አንጻር የሚመለከታቸው ባለድርሻ አካላት ተቋማት በዝርዝር ስራውን እንዲመሩ ኃላፊነት ወስደን እየሰራን ያለ ነው። ብዙ ወረዳዎች ላይ የተጠናቀቁ ፕሮጀክቶች አሉ። ዝም ብሎ የመሰረት ድንጋይ አስቀምጦ የመርሳት በጀት የለም ብሎ ስራውን የማቆም ችግር አለ። እነዚህን ችግሮች የሚመለከታቸውን ተቋማት ይዘን ከአመራሩ ጋር በመመካከር ውጤታማ ስራ እንድንሰራ እድል ፈጥሮልናል ማለት ነው። ከዚህ በፊት የሚስተዋሉ የፕሮጀክቶች አፈጻጸም ችግሮችን እንዳይደገሙ ለማድረግ እየተሰራ እንደሆነም የዞኑ ዋና አስተዳዳሪ ጠቅሰዋል። ፕሮጀክት ከመፈጸም አንጻር በተለይ የአመቱ መጨረሻ ላይ የሚደረጉ ግንባታዎች እንዲቀሩ፣ አመቱ መጨረሻ ላይ የሚኖሩ ግዢዎች እንዲቆሙ፣ አመቱ መጨረሻ ላይ የሚገነባ ግንባታ የሚገዛ አጠቃላይ ግዢ ለብክነትም ስለሚዳርግ ይህንን ልምምድ ያስቀራ የበጀት በቁጠባና በጥራት የመፈጸም አጠቃላይ ሂደታችን ለማሻሻል በየጊዜው እየገመገመን ስለምንመራ የትም ወረዳ ብንሄድ እንደዚህ ተስተጓጉሎ የቆሙ ፕሮጀክቶች እንደገና እንሰራርተው እንዲጠናቀቁና ለማህበረሰቡ አገልግሎት እንዲሰጡ እያደረግን ያለ ነው። በዞኑ ሕዝብን የሰላም ባለቤት በማድረግ እየተሰራ ባለው ተግባር የተጀመሩ የልማት ስራዎችንም ለማጠናቀቅ እድል መፈጠሩን የገለጹት ዋና አስተዳዳሪው ይህንን ዘላቂ ለማድረግ ማህበረሰቡ ሊያስቀጥል ይገባልም ነው ያሉት። ዜናዎቻችን ቀጥለዋል ተመልካቾች። አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። የአብሮነት እሳቤን መረዳትና ብዝሃነትን ማክበር በሰላም አብሮ ለመኖር መሰረት ነው ሲሉ የአብሮነት ወጣቶች ማህበር አባላት ተናገሩ። የአብሮነትና የመቻቻል እሴቶቻችንን ጠብቆ ለትውልድ ማስተላለፍ የሁሉም ኃላፊነት ነውም ብለዋል። ሰለሞን አሰፌ ዝርዝሩን ይዟል። እንደ ሀገር በሰላም አብሮ የመኖርና የመቻቻል እሴቶቻችንን ጠብቆ ለትውልድ በማስተላለፍ ረገድ የወጣቶች ሚና የጎላ ነው። ሀገር የምትጸናው ሰላሟ ሲጠበቅ መሆኑን የገለጹት አሚኮ ያነጋገራቸው የአብሮነት ወጣቶች ማህበር አባላት በሰላም አብሮ የመኖርና የመቻቻል እሴቶቻችንን ጠብቆ ለትውልድ በማስተላለፍ ረገድ ኃላፊነት አለብን ብለዋል። ኢትዮጵያዊነትና አብሮነት ላይክ በቃ ምንም የአንድ ሳንቲም ሁለት ገጽታ ነው ያንን ግን የማስቀጠል ኃላፊነት የወላችንም ነው። በርታ ሂድ አንተ ብቻ ነ ህይወቱ ያንተ ነው እንትን ያንተ ነው ምናምን እየተባልን መሀል ላይ ትንሽ የሳት ናቸው ነገሮች አሉ። አብሮነት ማለት አሁን የአንተ ማንነት ተቀብሎ ሰው በመሆን አብሮህ የሚኖር አብሮህ የሚያለቅስ አብሮህ የሚበላ አብሮህ የሚስቅ በአብሮነት ሰው ይህን ነው፣ ጠንካራ ኢትዮጵያዊነት የሚወልደው በሀገራችን ውስጥ የሚገኙ ሁሉም ዜጎች ለዘመናት በመከባበር በመተማመንና በመፈቃቀር በሰላም አብሮ መኖር የቻሉት ዋነኛው መሰረታዊ ምክንያት ከሁሉም ብሔር ብሔረሰቦች ከሚመነጨው መሰረታዊ አስተምህሮዎች እንደሆነ የተናገሩት አባላቱ በዘመናት የዳበረውን አብሮነት ሁላችንም ልናጠናክረው ይገባል ብለዋል። መሀል ላይ የጎዱንን ነገሮች ይዘን የምናስቀጥል ከሆነ እንግዲ እኛ የትኛው ታዲያ ምኑን ዘመናዊ ሆንን? ምኑን ራሳችንን እንደጀግና ቆጠርን? ነገር ግን ትላንትና ከነበረው ስህተት ተምረን በጎቆኑን አስቀጥለን፣ እዛ ውስጥ ደግሞ የጋራ የሆነውን መከባበሩን መደማመጡን፣ እኛ እኮ በጣም ነው የምንደማመጠው። ተው ከተባልን እኮ የያዝነውን ነገር ቁጭ ነው የምናረገው። እና ይህንን እሴት አስቀጥለን ሃይማኖት አባት እንደ ሃይማኖት አባት የሀገር ሽማግሌው እንደ ሀገር ሽማግሌ፣ ባል እንደ ባል፣ ሚስት እንደ ሚስት፣ ልጆች እንደ ልጅነታቸው ተከባብረን ከቀጠልን በእርግጠኝነት በጣም የተሻለችዋን ኢትዮጵያ አብረን እንገነባለን። ተደማምጠን አንተ ትብስ እኔ ትብስ ተባብለን ባህላችን፣ እሴቶቻችን አጠንክረን ታሪካችን አጠንክረን የጋራ የሆነ እሴቶቻችን ላይ ትኩረት በማድረግ የሚያዳክሙንን የማይጠቅሙንን አብሮነታችን የሚጎዱ በማስወገድ እንደ ሀገር በአመለካከት ዙሪያ ቢሰራ በሀገራችን ዘላቂና አስተማማኝ ሰላምን በመገንባት ሂደት የሁሉም ሰው ድርሻ ተኪ የሌለው ነው ያሉት የአብሮነት ማህበር አባላት ሰላምና አብሮነትን ለማጠናከርና ለማጽናት በጋራ መስራት እንደሚገባም አመላክተዋል። ትላንትና አባቶቻችን ቅኝ አትገዙም ብለው የከፈሉትን ዋጋ እኛ ግን ዛሬ በስልካችን ይዘነው መተን ቅኝ እየተገዛ ነው በአመለካከት ቅኝ እየተገዛ ነው። በጣም ሩቅ አገር ናፋቂ ሆነናል። ምድራችን ምንም እስከ የሌላት እስኪመስል ድረስ ምድራችን ላይ ያለውን በረከት መቁጠር አቁመናል። ስለዚህ ያለንን ነገር ወንድሜ ጋ ያለውን ፖቴንሻል፣ አንተ ጋ ያለውን እርስ በራሳችን መደጋገፍ ብንችል የሆነ ነገር ይዘን እንሄዳለን። የተከበረ ሰው ይቀርና ተስፋ እንድንቆርጥ አልተፈቀደልንም። እያንዳንዳችን ኃላፊነት አለብን ብዬ አስባለሁ እኔ ምን አደረኩ እንበል፣ ራሳችንን እንጠይቅ፣ ራሳችንን እንፈትሽ። እና ትልቁ ኃላፊነት ያለው ወጣቱ ላይ ነው። ከዛም ባሻገር ግን እያንዳንዳችን ጋር ኃላፊነት በየደረጃው በየአመለካከታችን፣ በየአቅማችን እሴቶቻችን ላይ በመስራት ኢትዮጵያዊነታችን ላይ በመስራት በመደማመጥ ኔጌቲቭ ነገሮችን ከማዘዋወር ሰዎችን የሚጎዱ ሞራላቸውን፣ የሚነቅፍ የሚሰራን ሰው ብንደግፍ፣ መንግስትንም ብንደግፍ። አሁን ደግሞ ወደ አጫጭር ዘገባዎች እናልፋለን። መሰረት መግጫት ያቀርባችኋለሽ። ተከታትለን እንመለስ። የዳኝነት ተቋማትን ነጻና ገለልተኛ ለማድረግ የተደረጉ ማሻሻያዎች ተጨባጭ ለውጥ ማምጣታቸውን የውስጥ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታ ጥናት ግኝቶችን አስመልክቶ ከባለድርሻ አካላት ጋር አውደ ጥናት አካሂዷል። የውስጥ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚህ ጊዜ እንደተናገሩት ምክር ቤቱ የሚያወጣቸው ሕጎች የታለመላቸውን አላማ እንዲያሳኩ የፍርድ ቤቶችና ዳኞች ነጻነት ወሳኝ ነው። ለዚህም ባለፉት ሰባት ዓመታት የዳኝነት ተቋማት ያሉባቸውን ችግሮች ለመፍታት ምክር ቤቱ በርካታ ስራዎችን ማከናወኑን ጠቅሰዋል። በተለይም የፌዴራል ፍርድ ቤቶች የበጀት ነጻነታቸውን እንዲያረጋግጡ ቀጥታ ለምክር ቤቱ አቅርበው የሚያጸድቁበት አሰራር መዘርጋቱን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የባህል መድረኮች ዓለም አቀፍ ግንኙነቶችን በማጠናከር በኩል ሚናቸው የጎላ ነው ሲሉ በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ብናልፍ አንዷለም ተናገሩ። በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ከኢንተርናሽናል ዲሲ ክለብ ጋር በመተባበር የኢትዮጵያን የቱሪዝም መስህቦች የሚያስተዋውቅ መድረክ አካሂዷል። በመድረኩ የተሳተፉት አምባሳደር ብናልፍ እንዲህ አይነት የባህል መድረኮች ዓለም አቀፍ ግንኙነቶችን ለማጠናከር ያላቸው ጠቀሜታ በመግለጽ ተሳታፊዎችና አዘጋጆቹን አመስግነዋል። በዝግጅቱ በርካታ አሜሪካን ጎብኚዎች የተሳተፉ ሲሆን የኢትዮጵያ የባህል ልብሶች ከተፈተለ ጥጥ እንዴት እንደሚሰሩ እንዲሁም የኢትዮጵያን ታሪካዊ ቅርሶችና አዳዲስ የቱሪዝም መዳረሻዎችን የሚያሳይ ቪዲዮ ለእይታ ቀርቧል። የኢትዮጵያ ባህላዊ ውዝዋዜ ትርኢት፣ ባህላዊ ምግብና መጠጦች፣ ባህላዊ የቡና አፈላል ስነ ስርዓት የዝግጅቱ አካል የነበሩ ሲሆን ዝግጅቱ ለመጎብኘት የመጡ እንግዶች በቀጣይ ወደ ኢትዮጵያ በመጓዝ ለመጎብኘት ፍላጎት ያደረባቸው መሆኑን ገልጸዋል። መረጃው የውጭ ጉዳይ ሚኒስቴር ነው። ጥራቱን የጠበቀ የወተት ሀብት ልማትን ለማሳደግ በየደረጃ ያሉ ባለድርሻ አካላት በቅንጅት ሊሰሩ ይገባል ሲል ግብርና ሚኒስቴር አስገነዘበ። የወተት ምርትን ጥራት ለማሳደግ ብሔራዊ የወተት ልማት ስትራቴጂ ተቀርጾ በስትራቴጂው የተቀመጡ ግቦችንና የሌማት ትሩፋት ዓላማ ለማሳካት ስራዎች እየተሰሩ ይገኛሉ ብሏል። በወተት ልማት እሴት ሰንሰለት የሚገኙ ቁልፍ ተዋንያኖች እውቀትና ክህሎትን ለማሳደግ ብሎም በወተት ቴክኖሎጂ አጠቃቀምና አተገባበር ላይ ከስድስት ክልሎች ለተውጣጡ ባለሙያዎች ስልጠና እየተሰጠ ይገኛል። የግብርና ሚኒስቴር የእንስሳት ሀብት ልማት ዘርፍ ሚኒስትር ዴታ አማካሪ ግርማ ሙልጌታ ስልጠናውን በይፋ ሲከፍቱ እንደገለጹት በሌማት ትሩፋቱ በተሰሩ ስራዎች የወተት ልማቱ ለውጦችን እያስመዘገበ መሆኑን ጠቁመዋል። አቶ ግርማ አክለውም የህፃናት መቀንጨርን በማስቀረት አእምሮ የበለጸገ ትውልድ ለመፍጠር ወተትና ሌሎች የእንስሳት ተዋጽኦችን በአይነትና በጥራት ማምረት ይገባል ሲሉ ገልጸዋል። ዘገባው የግብርና ሚኒስቴር ነው። ኢትዮጵያዊ መልኩ ቢለያይም አብሮነቱ በደስታም በሀዘንም በተለያየ ጊዜ የሆነ የኖረ ነገር አለን አይደል? በቅንነት በደግነት ኢትዮጵያውያን የሚታወቁት አብረን እንሰራለን፣ አብረን እንበላለን። ቁቡን በአብሮነት ነው፣ ሁሉም ነገር በአብሮነት ነው። እንደ አንድ እጅ አንድ ላይ በመስራት ታሪክ ለመስራት እንግዲህ ተዘጋጅተናል። ማህበራዊ እሴቶቻችን አብሮነትን የሚሸረሽሩ ጉዳዮችን በማስተካከል ረገድ በአመለካከት ቅኝ እየተገዛን ነው። በጣም ሩቅ ሀገር ናፋቂ ሆነናል። ምድራችን ምንም እስከም የሌላት እስኪመስል ድረስ አቅሙ አለን፣ ፖቴንሻሉ አለን። የጎደለን ግን እሴታችንን የጋራ የሚያግባባን እሴትን ጠንክሮ አይቶ በአብሮነት ማስጌዱ ላይ ነው ብዬ አስባለሁ። ሀገራዊ አንድነት መጥቶ የጋራ ለውጥ የጋራ እድገት ማስመዝገብ እንድንችል ሰው ሰው በመሆኑ ብቻ ተከብሮ ለጋራ እድገት የምንሄድበት ነው ብዬ የማስበው። እንኳን እኛ ጉንዳን አላማ አለው፣ ተስፋ እንድንቆርጥ አልተፈቀደልንም። ጠንካራ ኢትዮጵያዊነት አብሮነት ውስጥ ነው ያለው። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የነበረው የዕለቱ ዜናችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ጊዜ